ገኒ፣ ጀምሪ። ሰላም አቡዬ፣ እንዴት ነሽ? መጀመሪያ ስትጀምሪ እኮ እንደዛ ነበር። ጌስ፣ ታስታውሳላችሁ? መጀመሪያ ስትጀምር በኢንስታግራም ላይ እየተላክልኝ እያነበኩኝ ነበር አስተያየት የምንሰጠው። ትክክል ናችሁ። አሁን በሳምንት አንድ ቀን እንደዛ ነው የምናደርገው። እሺ፣ እንዴት ነሽ ገኒ? እግዚአብሔር ይመስገን። ሰላም ለሰው ልጅ በሙሉ በሙሎ፣ እንደምን አላችሁ? ሰላም ነሽማ እግዚአብሔር ይመስገን በጣም አድናቀሽ ነኝ ተባረክልኝ። ቴንክ ዩ ያስገብሽኝ። የሚያለቅስ ስቲከር አትላኩ። የሚያለቅስ ስቲከር የምታደርጉ ሰዎች ሚወድ ትደረጋላችሁ። የሚያለቅስ ስቲከር አይፈቀድም እዚህ ቤት። እሺ ኒወድ እሺ። ሲሜገን ይባላል ወደ ገደለው ሊገባው እና ወሬ አይመችም፣ ወደ ጉዳያችን ነው የምንገባው። ሲቪገን ይባላል። የፍቅር ታሪክ የሚጀምረው ገና ከአስራ ስድስት ዓመቴ ነው። በዛን ሰዓት ያው የአስራ ስድስት ዓመት ልጅና የስድስተኛ ክላስ ተማሪ ነበርኩኝ። የገጠር ልጅም ስለሆንኩኝ ትምህርትን የጀመርኩት ትንሽ ዘግየት ብዬ ስለነበረ የስድስተኛ ክፍል ተማሪ ነበርኩኝ። ቀኑ ሰኞ ነበር። ከትምህርት ቤት መልስ እናቴ ምሳችንን አዘጋጅታ ጠብቃ ምሳችንን ስንበላ አንድ ነገር ተናገረች። አጎትሽ ቤት እያሰራ ነው እና ሂጂና የአጎትሽን ምስት እርጅ ያለች የአጎታችንን ቤት ቆርቆሮ እየተሰራ ነበር እና እዛ ቆርቆሮ የሚሰሩ ሰራተኞች ነበሩ። የውሃ አጣጭን የማገኙበት እዛ ነበር ማለት ነው። ቀላሉ ነገሮችን ላሳጥር ብዬ ነው እና ወደዚህ ቤት ስራ ለማገት ሄድኩኝ። ሲሄድ ዋና ስራውን ምት ስራ አስጋቢ ሆኖ ወይም ሰራተኞችን ቀጥሮ የሚያሰራ ልጅ ነበረ እና ጀርባውን አዙሮ ቆሞ ነበር። ከዛ ገና ፊቱን ሳላየው ነው ያ የሆነ ነገር ልቤ ላይ የተሰሙ ገና በጀርባ በኩል ነው ያየሁት እና በውስጤ ወይኔ ይሄ ልጅ ማን ነው እያልኩኝ ገባሁኝ። ከዛ ማገዝ ያለብኝን ስራዎች አገዝኩኝ። እዛ ቤት ያለውን ነገር የሚሳሳስ ስደርስ እነዚህን ልጆች ገቡ፣ ያው የሚሰሩ ሁሉም ምሳ ለመብላት ሲገቡ ይሄንን ልጅ አየሁትና እጅግ በጣም ወደድኩት። ልጁ እጅግ በጣም የሚያምር ቆንጆ ሸበላ ነው። የአበሻ ወንድ ቆንጆ ነው እና ግን ያው ለእኔ ብቻ ይሆናል እንግዲህ፣ ቆንጅዬ ነው እና ወደድኩትና በጣም ብቻ እሱን ማየት ራሱ አስፈረኝ በጣም እና በመጀመሪያ ቀን እንዴት አፈቀርሽ ልትሉ ትችላላችሁ። ብቻ ወደድኩኝ። ልቤ የሆነ ስሜት ተሰመኝ፣ በጣም ደስ የሚል ስሜት። እሱ አላየኝም ነበር፣ እኔ በድብቅ በውስጤ ነው ያየሁት። ከዛ በኋላ ምሳቸውን በልተው ወጡ። በሁለተኛ ቀንም በሶስተኛ ቀንም እንደዚህ ተደጋገመ ነገሩ እና በአራተኛ ቀን እሱ እራሱ አየኝ ሰርቄ ሳየው። ከዛ በኋላ በአይኑ ስጠቅሰኝ ቀጥታ ልቤን ነበር ያገኘው የጠቀሰ አይን። ከዛ ማናሳየኝ የሱን ፊት በጣም ፍራ ፈረውት በጣም ከምነግር በላይ። ከዛ በኋላ ያው በአምስተኛ ቀን አካባቢ የስልክ ቁጥራችንን ተለዋወጥ ስልክ እየተደዋውለን ኖርን። በመሀል ያው ብዙ ነገሮች ነበረ። የፍቅር ጥያቄ ሲያቀርብልኝ እኔ ያው ለፍቅር እድሜዬ ስላልደረሰ ገና አስራ ስምንት ዓመትም ስላልሞላኝ የፍቅር ጥያቄህን ያው ላስብበት ምናምን አልኩኝ። በውስጤ ግን ፍቅር እያለ ዝም ብለን እየተደዋወልን እየኖርን እየኖርን እያለ ያጎታችን ልጅ ይሄን ልጅ ትወደዋለች የዛ ቤት ልጅ ማለት ነው። ከዛም በኋላ እኔ አሁን ለምን የሱን የፍቅር ጥያቄ አልተቀበልኩም ቀድሜ የወደድኩት እኔ ስለነበርኩኝ ለምድ አልተቀበልኩት የሚል ስሜት መጠበ ውስጥ ና የጠየከኝን ጥያቄ ተቀብያለሁ ብዬ በወሩ መልሱን ሰጠው ትለልጁ ከዚም በኋላ ያው ብዙ ካቆየን በኋላ በመካከላችን ይቺ ልጅ ገባችና ከሁለታችን ጋር አውራለሁ ምናምን ብሎ እንትን እያለ ብቻ ወደ እኔ እንደምንመለስኩትና እች ልጅ በመካከላችን ገባች። እየኖርን እያለ ከዚህ ልጅ ጋር ይሄ ልጅ ሌላ ነገር ይፈልጋል በመሀሉ አይ እንደዚህ አይነት ነገር ያው በባህላችንም በወጋችንም የማይፈቀድ ነው እና እንደዚህ አይነት ነገር ውስጥ ብቻ ማግባት አልችልም አልኩኝ። ከዛም በኋላ ያው እያለን እያለን ድንገት ወደ አረብ ሀገር እኔ መጣውኝ። አሁን ከዚህ ልጅ ጋር እያወራው ነው። በእርግጥ በስነ ስርዓቱ እያወራው እያለ አሁን ደግሞ ሌላ የሆነ ጎደኛ ያዝኩኝ ና ሀሳብ ያለው እዛ ሀገር ቤት አለው ልጅ ጋር ነው። እና እዚህ ጋ ያዝኩት ልጅ ደግሞ በቤተሰብ ምናምን አይነት ነገር የመጣ ነው፣ ብዙም ለሱ ስሜት የለኝም። ሀሳብ አስተያየት እንድትሰጭኝ ነው። በልጅነት ያፈቀርኩት ጋር ወደ ታስ ብመለስ ይሻላል ወይ? አሁን አዲስ ከቤተሰብ ጋር ከምናምን ጋር ከመጣው ጋር አውርቼ ቻንስን ብሞክሮ ይሻላል ብዬ ነው። ሀሳብሽን አጋሪ አጅሩም ማለት እኔ ግራ ገባኝ። ከምን አንጻር ነው አሁን ለምሳሌ አንድ ሰው ምረጡልኝ፣ ሀሳብ አስተያየታቸውን ስጡኝ ሲል ይሄኛው እንዲህ እንዲህ እንዲህ እንዲህ ነው፣ ይሄ እንዲህ እንዲህ እንዲህ ነው ስታስቡት ከዚኛውና ከዚኛው የቱ ይሻለኛል ይላል። አሁን አንቺ የልጅነት ፍቅረኛ የሸበላው ይሻለኛል ወይስ በቤተሰብ ይመጣው ይሻለኛል። ስቲ ኳሊቲያቸውን ልጅ አሁን ሀገር ቤት አለው አንዴ ቆይ ቅ ልቦች ፍላወር ላቅ አዶትን ንትን ያልኳት የቀነስኳት አንተን ለማስገባት ነበር። ቅድቦች እና ኳሊቲያቸውን ስታስቀምጪልን ከሁለቱ የቱ እንደሚሻልሽ ያው ለአንቺ የሚሻል ለአንቺ ግን፣ እኛ ደግሞ ከገለጽሽልን ከዘረዘርሽልን በኋላ የትኛው ይሻላል። ሆን አንደኛውን አልነገርሽንም። ተስፍዬ እንዴት ነው ቆይላተ ይሄው የማንበረ የቅድስት ወንድም ነው። ይሄ ሰላም እንዴት ነው ወንድሜ? ሰላም ነው አለ ገና ስራውን ስንሰራ ብዙ ዎችን ሄደናል። የመጨረሻ ፋይናል አንድ መድረስ ያለብን ቦታ ለመድረስ አዲስ አበባ ዩኒቨርሲቲ ውስጥ ነው ሁለታችን። ኦኬ ሙሉ እንትኖችንም መጠየቅ ያለበትን ጠይቀን መድረስ ያለን እንደውም ጽፌልሽ ነበር፣ አላየሽውም እንጂ። ቅድምም ቢዚ ሆኜ አሁን የመጨረሻው ላይ ያለውን ሰው ለማግኘት ቆመናል እና እንደዚያ ነው። ልጁም ጥሩ አንዳንድ ግብአቶችንም አግኝተናል። ማስረጃዎችን አገኛችሁ? ያው ልጅቷ የተናገረችው ሁሉ ነገር ልክ መሆኑን ነው የተረዳት፣ እና የመዘናጋትም ሁኔታ እንዳለ ነው የተረዳ ነው። አሁን እኛ ስንሄድ ትንሽ ትኩረት አድርገን ስራ ጠበታለን የሚል ነገር አንስተዋል። እሱን አቤት ላድርግሽ ብዬ ነው። ደግሞም ስላየሁሽ በሌላ አካውንት ነው ያየሁሽና ሶስተኛ አካውንት ከሁለቱ ተዘግብኝ እኮ የሶስተኛ ነው። ምንድን ነው የዚህን ያህል ዘመቻው በጣም ተጽዕኖ ፈጣሪ ነኝ። ምን ይደረግ፣ የሱም አረጋገጫም ይመስላል። እንግዲህ ታዲያ ሰዎች ሲፈሩ ከይዋጉ ሊያጠፉ ነው የሚሞክሩት ፊት ለፊት ይህ ለራሱ አንዱ ማሳያ ነው። በጣም ትልቅ ትልቅ ስራ ነው በእውነት እኔ ለራሴ እንኳን ሰማሁት እንኳን የሚያስኩት ብዬ እንትን ያልኩበት ነው። ያንንም ልሰማ የቻልኩት ደግሞ አንድ ባንቺ ስለሆነ በጣም ነው የምንወድድሽ፣ በጣም ነው የምናከብርሽ። በርቺ ወንድምየውም የሟች ወንድም ታላቅ ወንድም ነው ደግሞ በጣም ይመሳሰላሉ መልካቸው ይሄኛው የሁለት ሺህ ስንት 2015 ባች ተመራቂ ነው። በርታ ጎብዝ። የወንድምህን ነፍስ ፈጣሪ ማረው ፈጣሪ በገነት ያድርግልህ ወንድምህን። አንተ ደግሞ በርታ ጎብዝ። የባንክ ሰራተኛ ነበረ። በዚህ ምክንያት ስራውን አቋርጧል። እሱም እና ሞር ትንሽ የሚያሳዝን ነገር ነው ነው በአንድ ሰው ህይወት ማለፍ ብዙዎቹ እንደሚጎዱ የምታይበት ነው። ያችም ህወታችን ምን ያህል እንደተጎዳች ከድምጿም ከእንትኗም ያስታውቃል። ይህንንም ሳየው ደግሞ የባሰ ነው እንትን ያለኝና በእርግጠኝነት አዲስ ነገር እንሰማለን ስልሽ ያው የሞተውን መመለስ ባይቻልም ፍትህ የማግኘቱ ሁኔታና ለዛም ጉዳይ ከሚመለከተው አካል ደግሞ ተገቢው ምላሽ፣ ተገቢው ማብራሪያ ነው የምንፈልገው አሁንኛ እንደዛ ነው አቡዬ። በጣም ነው ገርሞኝ አዲስ አካውንት ሆኖ ሳይሽ ነው በዚህም እንትን ያልኩት፣ እና የደረስንበትንም አብዴት እናድርጋችሁ። በጣም ነው የማመሰግነው። ቴንኪው፣ ተባረኩ። ሁሌም ከጎናቸው ስለሆንክ በጣም አድርገን እናመሰግናለን። በጣም አመሰግናለሁ። እናንተ ጋር ካልሆኑ፣ ከዚህ ጠንካራ ብርቱ ብረት እኮ ከአንቺ ጋር ካልሆኑ ከማን ጋር መሆን ይቻላል? ነው በርቲ። እሻ ቡዬ እናት ወረርኩ እሺ፣ ተስፈዬ በቀደም ዕለት በጣም አንጀቴን በልታኝ ነበር። ህይወት እንግዲህ እንዲህ ነው፣ አንዴ ዛሬ ያለን፣ ነገ የለን። በጣም ያሳዝናል። ለዚች ህይወት ነው እንዴ የምንባለው።

እሺ ወደ ገነት እንመለሳለን። እና ገኒ እኛ ለአንቺ የሚሆነውን አንቺ እንጂ መምረጥ የምትችው እኛ ይሄኛው ይሻልሻል ብለን ማለት አንችልም። እሺ